ለፈጣን የፀጉር እድገት እጅግ በጣም ተመራጭ የሆነ ቅባት ወሳኝ በሆኑ ተፈጥሯዊ ግብዓቶች የተዘጋጀ ፀጉርን ለማለስለስ ለማፋፋት የሚሆን በተለይ ያለ ጊዜ የሚከሰት ሽበትን የሚያጠፋ የሚከላከልም፣ ምርጥ የተፈጥሮ ቅባት አጠቃላይ የፀጉር ጤንነትን የሚያግዝ ቅባት ነው እነሆ በዚህ ቪዲዮ የማጋራችሁ። ሰላም እና ጤና ይብዛላችሁ ውዶች፣ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገኛ በጣም ደህና ነን። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮውን እስከ ፍጻሜው እስከ መጨረሻው እንድታዩት ከወዲሁ አክብሮታዊ ግብዣዬ ነው። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልን። እንዲሁም ይህ ቪዲዮ ላይክ በማድረግ ጀምሩ። ይህንን ምርጥ ቅባት ለማዘጋጀት የምጠቀመው በመጀመሪያ የጥቁር አዝሙድን ነው። እንዲሁም ሌሎችን ውስን ግብዓቶች አካትቼ ነው ይህንን ቅባት የማዘጋጀው። በጣም ቆንጆ እኔ በጣም የረዳኝ በተለይ ይሄ ያለ ጊዜ ሽበት በተለያየ ምክንያት ያለ እድሜ የሚከሰት ሽበትን ለመከላከል እጅግ በጣም ወሳኝ ፍቱን የሆነ መፍትሄ ሰጪ ቅባት ነው። ማለትም ለፀጉር እድገት ፀጉራችን እንዲያድግ፣ እንዲፋፋ፣ እንዲሁም ደግሞ እንዲለሰልስ፣ ፀጉራችን እንዲጠነክር፣ እንዳይረግፍም ከመርዳቱም ባሻገር ያለ ጊዜ የሚከሰት ሽበትን ለመከላከል በጣም መፍትሄ ሰጪ የሆነ ቅባት ነው። እነሆ ቪዲዮውን እያያችሁ እስከ ፍጻሜው አብራችሁ እንድትቆዩ እንግዲህ በድጋሚ ጋበዝኩኝ። ጥቁር አዝሙዱን መጥኜ ጨምሬያለው። እንዲሁም ደግሞ አብሬ ያካተትኩት ቅርንፉድ ነው። ሁለቱንም ትክክለኛ ጥቅሙን እንድናገኝ በእሳት ላይ ማመስም እንደዚህ ማቃጠልም አይጠበቅብንም። ትክክለኛ ጥቅሙን እንድናገኝ በዚህ ሂደት ማዘጋጀቱ እጅግ በጣም ተመራጭ ነው እና በብዛት ማዘጋጀት ከፈለግን ግብአቶቹን በርከት አድርገን ማካተት ነው። ነገር ግን አነስ ያለ አነስተኛ ማዘጋጀትም ከፈለግን እንደፈለግን ግብአቱን መመጠን ነው ማለት ነው እና ደጋግመን ካልፈጨነው ጥቁር አዝሙዱ ጠንከር ያለ ስለሆነ ውስጡ ያለውን ጥቅሙን እንዲሰጠን በደንብ አድቅቀን ደጋግመን መፍጨት ይጠበቅብናል ማለት ነው። እና እንደዚህ ያሉ የቡና ማሽኖች በደንብ ለማድቀቅ ይረዳል። እና በዚህ ሂደት ደጋግሜ ፈጭቼ ደቋል። እና ለማዘጋጀት የምጠቀመው ብርጭቆ ነክ እቃን ነው። በዛ ላይ እጨምራለሁ ጥቁር አዝሙድ፣ ለፀጉር ለቆዳም ዋና ጥቅሞችን የሚሰጥ ግብአት ነው። እንግዲህ በተለያዩ ከተለያዩ ግብአቶች ጋር አካተን የፀጉራችንን ጤና ለመጠበቅ የምንጠቀምባቸው ከምንጠቀምባቸው ግብአቶች በዋናነት የሚመደብ ስፍር ቁጥር የሌለውን ጥቅምን የምናገኝበት የተፈጥሮ ግብአት ነው። ሌላ ሁለተኛው ግብአት እንዳያችሁት ያካተትኩት ቅርንፉድ ነው። ቅርንፉድን ብቻ ብቻ ሆነም እንዲሁም ከተለያዩ ግብአቶች ጋርም አካተ ልንጠቀመው የምንችለው በጣም ብዙ ጥቅምን የሚሰጥ ለቆዳም ለፀጉር ጤናም በጣም ድንቅ ጥቅሞችን የምናገኝበት የተፈጥሮ ግብአት ነው። ያንን በዚህ ሂደት ብርጭቆስ ከጨመርኩ በኋላ በሶስተኛ ደረጃ እያካተትኩ ያለሁት ግብአት ቡናን ነው። እንግዲህ ይህ የቱርክ ቡና ነው። ቡናቸው ከለሩ እንግዲህ እንደዚህ ነው፣ ዳርክ የሆነ አይደለም በጣም ብራውን የሆነ ቡና ነው። በምትኩ ኔስካፌም ቢሆን ማካተት ይቻላል፣ ወይም ደግሞ ዳርክ የሆኑ ጠቆር ብሎ የተቆሉ ቡናዎች የሚሆኑ ብቻ የቡናን ዘር ማካተት ይቻላል፣ ለዚህ አላማ የሚውል ስለሆነ ማለት ነው። እና በመቀጠልም በአራተኛ ደረጃ እያካተትኩ ያለሁት አራተኛው ግብዓት ነጭ ሽንኩርትን ነው። ነጭ ሽንኩርትን ከላኩኝ በኋላ አጥቤው እንደዚሁ አንድ ሶስት አራት ቦታ ቆረጥ ቆረጥ አድርጌው ነው የምጨምረው። አልፈጨውም፣ ምክንያቱም በዚህ ሂደት የምናዘጋጀው ስናዘጋጅ ትክክለኛ ጥቅሙን በሚሰጥ መንገድ ስለሆነ የምናዘጋጀው ባንጨፈጭፈውም ጥቅሙን እናገኛለን። እና እንዴት እንደምናዘጋጅ በቀጣይ እያየን እንሄዳለን ማለት ነው እና በመቀጠልም እየጨመርኩ ያለውት የወይራ ዘይትን ነው እንግዲህ በወይራ ዘይት ምትክ የወይራ ዘይት፣ ምናልባት አንዳንድ ሰዎች ማይመች አይመችኝም የሚሉ አሉ። ካልተመቻችሁ ሌላ የሚመቻችውን የኦይል አይነት ማካተት ይቻላል። ነገር ግን የወይራ ዘይት የሚስማማችሁ ከሆነ የወይራ ዘይትን ብናካተት የተፈጥሮ ግብአት ስለሆነ ከነኝህ ግብአቶች ጋር ደግሞ አብሮ የሚሄድ ስለሆነ በጣም ተመራጭ ነው ማለት ነው። ካልሆነም በምትኩ እንዳልኳችሁ ለምሳሌ የኮኮናት ቨርጅን የሆነ የኮኮናት ኦይል፣ የአልመንድ ኦይል ወይም ደግሞ የሰሊጥ ኦይል፣ እነዚህ አይነት ኦይሎች አብረው ይሄዳሉ። ያን ካካተትኩኝ በኋላ ኦይሉን በደንብ ቀላቅያለው። ከቀላቀልኩኝ በኋላ ክድን አድርጌ ምንም አየር እንዳይገባ ከድኜ በደንብ ከላይ እሸፍነውና በጨርቅ ከላይ በላስቲክ ነገር አስሬ ለሶስት ቀን ያህል ነው ያስቀመጥኩት እንግዲህ እና ይህንን ማድረጋችን በእሳት ላይም ሳናስኬደው በእንፋሎትም በምንም ሳናስኬደው ሁሉም ግብአቶች አንድ ላይ በደንብ እንዲዋሃዱ በጣም የሚረዳ ሂደት ነው። ጥቅሙንም በደንብ እንድናገኝ የሚረዳ ሂደት ነው። እንግዲህ ለሶስት ቀን ያህል ነው አብሬ እንደዚህ ያቆየሁት። ከሶስት ቀን በላይም አንድ ሳምንትም ብናቆይ ይቻላል ምንም ችግር የለውም ጥቅሙን ይበልጥ እንድናገኝ ይረዳል እንጂ። እና ይህ ሂደት እንግዲህ ትልልቅ ሰዎች አያቶቻችን የሚያዘጋጁት የአዘገጃጀት ሂደት ነው እና በጣም ለውጥም የምናይበት የተፈጥሮ ግብአቶች ናቸው፣ ተፈጥሮ የአዘገጃጀት ሂደትም ነው። እና እንዳያችሁት ሁሉም ግብአት ተዋህዶ ከለሩንም እንዳያችሁት ነው ዳርክ የሆነ ሆኗል። እና ቅባትነቱ ከላይ ጠሎ ሁሉም ግብአት እንግዲህ ለምሳሌ አሁን ቅርንፉዱ ሽታው እየገነነ ነው፣ ጥቁር አዝሙዱም ነጭ ሽንኩርቱም። ነገር ግን አሁን እነኚህ ግብአቶች አንድ ላይ ተዋህደው የሆነ ኖርማል የሆነ ሽታ ነው፣ ምንም የማይከብድ የሁሉም ግብአት አንድ ላይ ተዋህዶ ኖርማል የሆነ ጸጥ ያለ ሽታ ነው። ምንም በምንቀባው ሰዓትም የሚከብድ አይነት ሽታ አይደለም ያለው ማለት ነው። እና በጣም ደግሞ ወፍራም ሆኖ ትንሹ ራሱ በምንቀባው ሰዓት የሚያሰማ ነው። ስንቀባው የሚያሰማ ነው። በጣም በቃ ወፍራም የሆነ እንዲሁም ደግሞ የሆነ ራስ የሚያደርግ ጥቅሙንም በደንብ በምናገኝበት ሂደት ነው የተዘጋጀው ማለት ነው እና በደንብ በዚህ ሂደት አጠለዋለሁ ለማጥለል እየተጠቀምኩት እንደ ወንፊት ያለ ጨርቅ ነው ራሱ ቅባቱንም ወፍራሙንም ፓርት እንዲያወርድ ከዛ ውጪ ይሄ ጠጠር ያለ ፀጉራችን ላይ ስግስግ ብሎ በምንታጠብ ሰዓት እንዳያስ ችግር የሚያደርጉትን ዋና ዋና ግብአቶች ከላይ እንድጠሎ እንዲቀር አድርጌ ነው ያጠለልኩት። ከዛ ውጪ ይሄ የጠለለው ፓርት ራሱ በጣም ወፍራም ነው። ትንሽም ብትሆን በምንቀባው ሰዓት በጣም የሚያሰማ ነው እና ይህ ራሱ ለብዙ ጊዜ የሚሆን ነው። ምክንያቱም እንዳልኳችሁ ትንሹ የሚያሰማ ስለሆነ ማለት ነው እና በዚህ ሂደት ካጠለልኩት በኋላ እንግዲህ በምቀባው ሰዓት ተቀብቼ ከዛ በኋላ ሻወር ለመውሰድ ነው። ተቀብተን ለመተው ሳይሆን ሻወር ለመውሰድ የምንቀባው ቅባት ነው። እንግዲህ ፀጉሬን ቁጥርጥር ውፋፍራም ተሰርቾ ነበረ፣ ፈታሁት እንጂ አላበጠርኩትም፣ እንዳለ ነው። ለምን እንደዚህ አይነት ቅባቶችን ውህዶችንም አዘጋጅተን በምንቀባ ሰዓት ባናበጥርም በደረቁ ከተቀባን በኋላ ወይም ማበጠር ወይም ደግሞ ተቀብተን እንዲውትተ ነው። ከዛ በምንታጠብ ሰዓት በቀላሉ እንድናበጥር ይረዳል። እንደፈታ ነው ፀጉራችንን በደረቁ ብናበጥር እንዳይነቀል ስለሚሆን ማለት ነው፣ እንዳይነቀል እንዳይበጣጠስብን በዛ ዘዴ ለማበጠርም ስለሚረዳ ማለት ነው። እና ይሄን ቅባት በምንቀባ ሰዓት ከፊት ከፊት እንደ ሽበት ያለብን ከሆነ ከፊት ከፊትም ከሆነ ወይም ደግሞ መሀሉ ላይ በብዛት አሁን የኔ ከፊት ትንሽ ብቅ ብቅ ብቅ ያለች ሽበት አለች፣ እና ያንን ወዲያው ሆኖ እንዳጠፋ የረዳኝ ቅባት ነው። ለዛም ነው ላጋራችሁ የመጣሁት። እና ብዙ ጊዜ ያው ከፊት ነው ቀደም ብሎ ሽበት የሚወጣው ወይ ደግሞ መሀል ላይ አናታችን ላይ ምናምን እና ሽበት ያለብን ከሆነ ሽበቱ ያለበት ቦታ ትኩረት ሰጥተን በመቀባት ከሌለብንም ደግሞ እንዳይወጣ። ይሄ ጊዜ ጊዜውን ጠብቆ ከእድሜ ጋር የሚመጣው እሱ ጸጋ ነው እና እሱን ደግሞ በምንም ልንከላከለው አንችልም። ለምሳሌ የተለያዩ ቀለሞች አሉ፣ በቤትም ሆነ በውጭም ተዘጋጅተው የሚገዙ እነኛ በጊዜያዊነት ሊያጠፉ ይችላሉ። መልሶ ግን እንዲበዛ ነው የሚያደርጉት። ከዛ ውጭ ግን ለምሳሌ እንደዚህ ያሉ ቅባቶች እንደዚህ ያሉ ቅባቶችን በቤት ውስጥ አዘጋጅተን መጠቀሙ እንዳልኳቸው ያለ ጊዜ የሚከሰት ሽበት እንዳይከሰት ያለ ጊዜ ማለትም በተለያየ ምክንያት ያለ እድሜ የሚከሰተውን ሽበት ለመከላከል የሚረዳ ነው። እንዲሁም ደግሞ ከተከሰተ ያንን ለማጥፋትም ፀጉራችን ዳርክ እንዲሆን፣ ጥቁር እንዲሆን ሻይን እንዲያደርግ የሚረዳ ነው። እንዲሁም ደግሞ የፀጉር በዋናነት የፀጉር መርገፍ የሚባለውን ነገር ለመከላከልም በጣም የሚረዱ ግብአቶች ናቸው። ፀጉራችን ከስሩ እንዲጠነክር አቅም ያለው እንዲሆን በጣም የሚረዳ ነው እና ፀጉርን ለማለስለስም ጭምር በጣም ወሳኝ የሆነ ቅባት ነው። በዚህ ሂደት ከተቀባውት በኋላ አስሬው እንግዲህ ሻሽም፣ ምንም አስርም አይጠበቅም። ከፈለጋችሁ አብዝታችሁ በብዛት የተቀባችሁ ከሆነ ላስቲክ ነገር ማስራችሁ፣ ሻሽ ከዛ መታጠብ ይቻላል። አብዝተን ካልተቀባን በትንሹ ራሱ ብንቀባው እንዳልኳችሁ የሚያሰማ ስለሆነ እንደዚሁ ትተነው፣ ከዛ ከአንድ ከሁለት ሰዓት በኋላ ሻወር ወስጃለሁ። በጣም የወደድኩት ነው እንግዲህ ተጠቀሙት። የዛሬ ቪዲዮ ይኸው ነው። ሰላም ሆኑ።